በአራት ወር የታሰረው 36 ሺህ ብር አካባቢ ነው የመጣው። ስለዚህ በ36 ሺህ ብር የቤት መኪና ባለቤት ሆነ ማለት ነው። እዚህ ጋር እንደምትመለከቱት ኢንፎቴመንት ስክሪን ይኖረናል። የኢንፎቴመንት ስክሪናችን 14.25 ኢንች ነው። ቀሪውን መኪናውን ከተረከበ በኋላ በ10 ዓመት ጊዜ ውስጥ እንደፍላሉት ሄልዝ ቼካፕ ከማድረግ ጀምሮ እስከ ሜንቴናንሶችን እስከ ማድረግ እንዲሁም ደግሞ ስፔር ፓርቲዎችን እስከ መጠቃት ማለት ነው። በሶስተኛ ሴናሪዮ ደግሞ ሊመጣ የሚችለው ከእናንተ በማገኘው መኪና ቆጥቤ ከዛ በኋላ ወደ ገቢ ማመነጫው የሚል ደንበኛ ሊመጣ ይችላል። ይሄ ደግሞ ህጋዊ መኖሪያ መታወቂያው ስሜ እምሻው ይባላል። የኢትዮጵያ ቴክኖሎጂ ማርኬቲንግ ክፍል ኃላፊ ነኝ። ድርጅታችን ኢትዮጵያ ቴክኖሎጂ የኢትዮጵያ ግሪን ሞቢሊቲ በሚል ትልቅ ፕሮጀክት ከስሩ ደግሞ አራት ንዑስ ፕሮጀክቶችን ያቀፈ ይዞ መጥቷል። የመጀመሪያው ምንድነው? ኢትዮጵያ አውቶሞቲቭ ነው። ለደንበኞቹ የመኪና ሽያጭ በዋናነት ታዳሽ ኃይል ላይ ነው የምንሰራው፣ የኤሌክትሪክ መኪኖችን ማቅረብ እንዲሁም ደግሞ መገጣጠምም ይጨምርበታል። ሁለተኛው ደግሞ ምንድነው? ኢትዮጵያ ግሪን ፈንድ በሚለው ንጉስ ፕሮጀክት ስር ለዝቅተኛና መካከለኛ ገቢ ያላቸውን የማህበረሰባችን ክፍሎች ተጠቃሚ የሚያደርግ ትልቅ ኢኮኖሚያዊ ፋይዳ ያለው የኢትዮጵያ ግሪን ፈንድ በሚል የተለያዩ ፓኬጆች ያሉት ፕሮጀክት ነው። ንጉስ ፕሮጀክት ነው። በሶስተኛ ደረጃ ኢቪ ኢነርጂ የኤሌክትሪክ ታዳሽ ኃይል የቻርጅ መሙያ ጣቢያዎችን መገንባትና ማምረትን ያጠቃላል። አራተኛው ደግሞ ምንድን ነው? የኢትዮጵያ ሜትሮ ታክሲ ነው። በኢትዮጵያ ሜትሮ ታክሲ ኖስ ፕሮጀክት ስር የኢቪ ታክሲዎችን አገልግሎት በከተሞ ውስጥ ለማስጀመር፣ እነዚህም አራት ኖስ ፕሮጀክቶች ይዞ የመጣ ትልቅ ፕሮጀክት ነው ማለት ነው። ኢትዮጵያ ግሪን ሞቢሊቲ ፓኬጃችን ውስጥ ደንበኞች የመኪና ተጠቃሚ ወይም የመኪና ባለቤት ለመሆን ከኛ ደግሞ የሚጠየቁ የዶክመንት ሪኳየርመንቶች ይኖራሉ። ለምሳሌ በንግድ ዘርፍ ላይ የተሰማራ ሰው ከሆነ የንግድ ፍቃድ፣ የባንክ ትራንዛክሽን፣ የተከራየበት ከሆነ የተከራይ ውል፣ በዋናነት ደግሞ የህጋዊ መኖሪያ መታወቂያና ደብዳቤ እንዲሁም ደግሞ ከዕዳ ነፃ መሆናቸውን የሚገልጽ ክሊራንስ እንጠይቃለን። ተቀጣሪ ደግሞ ደንበኞች ሊመጡ ይችላሉ፣ በንግድ ዘርፍ ላይ ያልተሰማሩ። እንደዛ በሚሆንበት ሰዓት ደግሞ ከመስሪያ ቤታቸው የሚጻፍ ገቢያቸውን የሚገልጽ ነገር፣ ከዛ በተጨማሪ የቅጥር ውላቸውን፣ ባንክ ትራንዛክሽን፣ እነዚህን እንዲያሟሉ እናደርጋለን። በሶስተኛ ሴናሪዮ ደግሞ ሊመጣ የሚችለው ከእናንተ በማገኘው መኪና ቆጥቤ ከዛ በኋላ ወደ ገቢ ገቢ ማመነጨው የሚል ደንበኛ ሊመጣ ይችላል። ይሄ ደግሞ ህጋዊ መኖሪያ መታወቂያውን ኖርማሊ ለሁሉም ሰው የሚጠየቅ የጋብቻ ሰርተፍኬት፣ ያላገባም ከሆነ ደግሞ እሱን የሚገልጽ ነገር ያመጣል። ከዛ በተጨማሪ ደግሞ እንዳልኩ ከኛ በሚያገኘው መኪና ገቢ የሚያመነጭ ከሆነ ለዛ በርከዝ እንደሚፈልገው የሚገልጽ አሳማኝ የሆነ ቢዝነስ ፕሮፖዛል ቢያቀርብልን ይህንን አገልግሎት ለመስጠት ዝግጆች ነን ማለት ነው። በኢትዮጵያ ግሪን ፈንድ ኒውስ ፕሮጀክታችን ከዚህ ቀደም እንዳልኩት የመካከለኛና ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ተጠቃሚ ለማድረግን የተነሳ ነው እና የመጀመሪያው ምንድን ነው አድቫንስ ከፍሎ አንድ ሰው ቅድመ ክፍያውን አንድ ደንበኛ እስከ 30 ፐርሰንት ቅድመ ክፍያ ጀምሮ በመክፈል የመኪና ተጠቃሚ የሚሆንበት ነው። ይህም ምንድነው ለምሳሌ በ890,000 ብር ብቻ አድቫንሱን ከፍሎ ማለት ነው። ቀሪውን መኪናውን ከተረከበ በኋላ በዓመት ጊዜ ውስጥ እንደ ፍላጎቱ እስከ አስር ዓመት ድረስ በዝቅተኛ ወለድ የሊዝ ፋይናንሲንግ የምንሰጥበት ሲስተማችን ነው። ሁለተኛው ደግሞ እቁብ ፓኬጃችን ነው። በማህበረሰባችን ዘንድ ከፍተኛ ተቀባይነት ያለው የእቁብ ስርዓት አለን እንደሚታወቀው። ያንን ወደዚህ ፕሮጀክታችን አካተ ነው። እቁብ በሆነ ወይም ደግሞ በተዘዋዋሪ ቁጠባ መመዝገቢያ ክፍያ ብቻ ከፍለው ምንም አይነት ቅድመ ክፍያ ሳይከፍሉ የእቁብ ፓኬጃችንን ጆይን የሚያደርጉበት ነው። ይሄም ምንድነው እሱ ከ292 ብር ብቻ በቀን እየቆጠቡ በወር ስናሰለው 8751 ብር ጀምሮ ማለት ነው። በወር ሴቭ እያደረጉ በየአራት ወሩ ደግሞ በአመት 3 ጊዜ የመኪና እቁብ ይወጣል። በዛ ተጠቃሚ የሚሆኑበት ነው። ይሄ ከለመድነው ትራዲሽናል እቁብ ለየት የሚያደርገው አንድ መኪና ብቻ ሳይሆን በርከት ያሉ መኪኖች መውጣታቸው ነገሩን በጣም የተሻለ ያደርገዋል ማለት ነው። እቁብ የሚባለውን ፓኬጅ ይፋ ስናደርግ ምንድን ነው እሱ የታሰበው ነገር ያው ቀደም ብዬ እንደገለጽኩት ሁሉንም ማህበረሰብ ያማከለ የመኪና ባለቤት ለማድረግ ነው የተነሳ ነውእና እና እንደውም በአምስት ዓመት ውስጥ እስከ አስር ሺህ ኢትዮጵያውያንን የመኪና ባለቤት ለማድረግ ነው የኢትዮጵያ ግሪን ሞቢሊቲ ፕሮጀክት ያቀረው ማለት ነው። ስለዚህ የቻለ ሰው 30 ፐርሰንቱን መክፈል ይችላል አቅም ያለው ሰው ማለት ነው። ለምሳሌ የመኪናው 30 ፐርሰንት ዋጋ 890 ሺ ብር ጀምሮ ነው። ስለዚህ ይህ 890 ሺ ብር አፎርድ ማድረግ የማይችሉ ደንበኞች ይኖራሉ። አሁኑ 890 ሺ ብር መክፈል የማይችል ደንበኛ ሊኖር ይችላል። ስለዚህ በአድቫንስ ፔመንቱ ፋንታ ምን ይሆናል ማለት ነው፣ ቁጠባው ውስጥ ይገባል ማለት ነው። ስለዚህ በወር ከቻሉም በሳምንት እንደ ደንበኛው ፍላጎት፣ በቀንም ማለት ነው፣ ይህንን ለመሸፈን እቁብ ሴቪንግ ውስጥ ይገባሉ ማለት ነው። ስለዚህ የመኪናውም አይነት የተለያየ አይሆንም። ነገር ግን ምንድን ነው ወዲያው የመክፈል እና በቁጠባ ደግሞ የመኪና ባለቤት የሆን ጉዳይ ነው ማለት ነው። ፓኬጆች አሉ እኛ ጋር። የመጀመሪያው ዝቅተኛው ፓኬጅ ሲልቨር ፓኬጅ የሚባል ነው። ከዛ ከፍ ሲል ጎልድ ፓኬጅ አለ፣ ፕላቲኒየም ፓኬጅ፣ የመጨረሻው ዳይመንድ ፓኬጅ። አሁን ደግሞ ሚኒባስን ኦፊሻሊ ድረገጻችን ላይ ያካተናል። ዩጂም ፈን ዶትኮም ወይም ደግሞ ፕሌስቶር አፕ ስቶር ላይም ገብተው ዩቶፒያ ብለው ሰርች ቢያደርጉ ያሉትን የመኪና ልስቶች ማየት ይችላሉ። እና በእነዚህ ፓኬጆች ስር የመኪና አይነት የተለያየ ይሆናል ማለት ነው። ሲልቨር ፓኬጅ ባል ስል የሚከፈለው ወይም የሚቆጠበው የገንዘብ መጠን አነስ ይላል። ከዛ ከፍ እያለ ጎልድ ፓኬጅ፣ ፕላቲኒየም እያለ እስካላይ ድረስ በተዋረድ ፕራይሳቸው እየጨመረ ይመጣል ማለት ነው። ስለዚህ ዳይቨርስ የሆነ የተለያዩ የመኪና አይነቶችን ያካተቱ የተለያዩ ፓኬጆች አሉ ማለት ነው። እንደምትመለከቱት ኔታ ቪ ወይም ኔታ አያ የምትባለው መኪና የቺን ትመስላለች። ኮምፓክት ኤስዩቪ የሆነ ለስራም ለፋሚሊም የሚሆን ምርጥ መኪና ነው። እስከ 405 ኪሎ ሜትር መሄድ የምትችል በአንድ ፉል ቻርጅ ማለት ነው። ኮምፓክት ኤስዩቪ ከሚባሉ መኪኖች የምትመደብ ነች። እዚህ ጋር እንደምትመለከቱት ኢንፎቴመንት ስክሪን ይኖረናል። የኢንፎቴመንት ስክሪናችን 14.25 ኢንች ነው። ከዛ በተጨማሪ እዚህ ጋር 12 ኢንች ለሹፌሩ በቂ መረጃን የሚሰጥ ቲን ስክሪን አለን ማለት ነው። ስለዚህ ይህችን መኪና በ890 ሺህ ብር ቅድመ ክፍያ ብቻ ማግኘት ይችላሉ። እንዲሁም ደግሞ በቁ ፓኬጃችን ከ8751 ብር ወራዊ ክፍያ ወይም ደግሞ በቀን 292 ብር ብቻ በመቆጠብ በጋራ ሲሆኑ ደግሞ 97 ብር ብቻ በመቆጠብ የዚህ መኪና ባለቤት መሆን ይችላሉ ማለት ነው። ይህ እንግዲህ ኔታ ቪ ወይም ኔታ አ ያልነው መኪና አንዱ ሳምፕላችን ነው ማለት ነው። ከዚህ በተጨማሪ ሌሎች ኤሌክትሪክ መኪኖችን እናቀርባለን። ከኢትዮጵያ ቴክኖሎጂ መኪኖችን በሚረከቡ ሰዓት ከሌሎች የመኪና አቅራቢ ድርጅቶች ለየት የሚያደርገው ምንድን ነው? እሱ ዋስትናው ነው። ዋስትናው ነው ምንድን ነው? የባትሪንም ሄልዝ ጨምሮ የሚያካትት ነው ማለት ነው። ብዙ ጊዜ በኅብረተሰባችን የሚነሱ ከባትሪ ጋር የተያዙ ስጋቶች ይኖራሉ። እኛ ለምናቀርባቸው ፕሮዳክቶች በሙሉ ዋስትናን እንሰጣለን። ሄልዝ ቼካፕ ከማድረግ ጀምሮ እስከ ሜንቴናንሶችን እስከ ማድረግ እንዲሁም ደግሞ ስፔር ፓርቲዎችን እስከ መተካት ማለት ነው። ከዚህ በተጨማሪ ምንድን ነው የፋይናንሲንግ ኢንተግሬትድ ሲስተማችን ሙሉ ለሙሉ ዲጂታላይዝ መሆኑ ለየት ያደርገናል። ከዚህ ቀደም እንደጠቀስ ነው በዌብሳይታችን ብሎም በስልክ መተግበሪያ አፕሊኬሽናችን ላይ ሙሉ ለሙሉ መረጃዎችን የማግኘት እና ሬጅስተርም ለማድረግ እንዲያግዛቸው ለደንበኞቻችን ያቀረብ ነው ዲጂታላይዝ ሲስተም ከሌሎች የኢትዮጵያ ቴክኖሎጂን ለየት ያደርገዋል ማለት ነው። ፓኬጃችን የሚወጣው በየአራት ወሩ ነው። በዓመት ሶስት ጊዜ ነው የምናወጣው። ለምሳሌ ሲልቨር ፓኬጅ ውስጥ 8751 ብር እየጣለ ያለ ሰው አራተኛው ወር ላይ እቁብ ቢደርሰው ለሂሳብ እንዲማይ ዘጠኝ ሺ ና ትጋት ና በአራት ወር ብታሰራው 36 ሺ ብር አካባቢ ነው የመጣው። ስለዚህ በ36 ሺ ብር የቤት መኪና ባለቤት ሆነ ማለት ነው። መኪናውን ከተረከበ በኋላ ቀሪውን ደግሞ የአስር ዓመት ጊዜ ስለሚኖረው ወራዊ በሆነ ክፍያ መክፈሉን ይቀጥላል ማለት ነው። እኛ የምናቀርበው የፋይናንስ ፓኬጅ ሊዝ ፋይናንሲንግ ተብሎ ነው የሚታወቀው እና በሊዝ ፋይናንሲንግ ኬስ ሲሆን ተመሳሳይ የሆነ ፊክስድ የማይቀየር ወራዊ ክፍያ እንደ መኪና አይነት እንሰጠዋለን። ይህንን ወራዊ ክፍያ እየከፈለ ይቀጥላል ማለት ነው። መኪኖቹን ለደንበኞቻችን በምናስረክብበት ጊዜ አሁን ያነሳቸውን ነጥቦች ከግምት ውስጥ በማስገባት ከአምስት ዓመት እስከ ስምንት ዓመት የሚደርስ ዋስትና እንሰጣለን ይህም ለምንድነው ለመለዋወጫ ለጥገና ለባት ሄልዝ ቼካፕ ለማንኛውም ለመሳሰሉት ነገሮች ዋስትና እንሰጣለን ስለዚህ አንድ ደንበኛ ከኛ በሚገዛበት ጊዜ ቤተሰቡን ይቀጥላል ማለት ነው ኢቨን ዶር ቱ ዶር ሁሉ ሰርቪስ ለመስጠት በፕሮጀክታችን ውስጥ አካተናል በቁ ፓኬጃችን ውስጥ አሁን ያነሳው ፖይንትም ከግምት ውስጥ የገባ ነው አንድ ሰው ብቻውን መቆጠብ ብቻ ሳይሆን ለጋራ ሆኖ ደግሞ መጥተው ለምሳሌ ቅድም የጠቀስኩ 8751 ብሩን ወደ ቀናት ብናወርደው በየቀኑ 292 ብር መቆጠብ ይኖርበታል። ይህን 292 ብር ሶስት ሰዎች በጋራ ሆኑ 97 97 ብር ብቻ እያዋጡ በቀን ማለት ነው፣ በምሳ ዋጋ የቤት መኪና ባለቤት መሆን ይችላሉ ማለት ነው። ስለዚህ አንድን ሊብሬ አንድን የመኪና ሊብሬ ለሶስት የጋራ ባለቤትነት የምንሰጥበትም ስርዓት ዘርግተናል ማለት ነው። በትክክል በሀገራችን ውስጥ በእንደዚህ አይነት የፋይናንስ ዘርፍ ላይ በተሰማሩ ተቋማት ላይ ፋይናንሲንግ በሚሰጡ ተቋማት ላይ ከሕብረተሰቡ ዘንድ ቅሬታ ሲሰማ ይታያል። ድርጅታችን የኢትዮጵያ ቴክኖሎጂ ልምድን ባካበቱ ባለሙያዎች ሁበ በመመስረቱ እንዲሁም ደግሞ አራት ትላልቅ ፕሮጀክቶችን ይፋ አድርገናል እና ከፕሮጀክቱ ትልቅነት አንጻር ይህንን ክፍተት በሀገራችን የምናየውን ለመሙላት የተነሳ ካምፓኒ ነው። ስለዚህ እንደዚህ አይነት ነገሮች ይነሳሉ የሚል ግምት የለንም። እንዲሁም ደግሞ ነገሮችን ከማሳለጥ አንጻር በተገቢው ጊዜ እና በተገቢው ሰዓት ለደንበኞች መኪኖችን ከማስረከብ አንጻር የእኛ ካምፓኒ ገቢዎችን ማስተዳደሩ የተሻለ ነው የሚል አመለካከት አለ። አራት ፕሮጀክቶች ነው ራን የሚያደርገው ድርጅታችን እና ይሄ አንዱ ፕሮጀክት ነው። ስለዚህ ለእኛም ለሬፕቴሽናችን ለስማችንም ጥሩ ስለማይሆን ክፍተቶች ይፈጠራሉ ብለን አናስ አስመጪዎች ነን። የኢትዮጵያ ድርጅታችን የኢትዮጵያ ቴክኖሎጂ ላለፉት ዓመታት መኪና በማስመጣት ቆይቷል። አሁን አዲስ ነገር የሆነው ይሄ ይፋ ያደረግነው ፕሮጀክት ነው እንጂ የቮልስዋገን አይዲ ፎር እና አይዲ ሲክስ መኪኖችን በተለይ በማስመጣት ላይ የቆየ ካምፓኒ ነው። ሞሪስ ጋራጅ ወይም ኤምጂ ከሚባለው ካምፓኒ ጋር ላለፉት መቶ ዓመታት ከ1924 ጀምሮ ትልቅ ስምን በአውሮፓ አውቶሞቲቭ ማርኬት ውስጥ የገነባ ካምፓኒ ነው። ከእሱ ጋር እየሰራን ነው ኤምጂ ፎር የምትባለ መኪና አይታችኋት ሊሆን ይችላል። ድረገጻችን ሌፍ አድርገናታል። እስከ 500 ኪሎ ሜትር መሄድ የሚችል ፉል ኦፕሽን የሆነ መኪና ነው። አሁን ላይ በከፍተኛ ሁኔታ በከተማችን ውስጥ ከፍተኛ ዲማንድ ያላቸውን የህብረተሰቡ ተቀባይነት ያገኙት ቢዋይዲ ሲጉን በሁለት አማራጭ በ35 ኪሎ ሜትር በአንድ ፉት ቻርጅ ማለት ነው 35 ኪሎ ሜትር እና ከ45 ኪሎ ሜትር ሄድ የሚችሉ የቢዋይዲ ሲጉል ምርቶች እኛ ጋ ይገኛሉ። ከዛ በተጨማሪ ኔታ ቪ ወይም ኔታ አ ቢዋይዲ ኢቱ እና ደግሞ ኤምጂ ፎር የሚባሉ መኪኖችን በዋናነት በፓኬጃችን ውስጥ አካተናል። ይህ ብቻ ሳይሆን ግን እንደ ደንበኛው ፍላጎት ታዳሽ ሃይል እንደመስራታችን ከዛ አንጻር እንደ ደንበኛው ፍላጎት እያየን መኪኖችን የምናስመጣ ይሆናል ማለት ነው። በአጭር ስልክ ቁጥራችን 8 22 ላይ ቢደውሉ የሽያጭ ማዕከል ሰራተኞቻችንን ያገኛሉ። እንዲሁም ደግሞ ከስር በተጠቀሱት ስልኮች መደውል ይችላሉ። በአካል መገኘት የሚችሉ ደንበኞቻችን ደግሞ አምባሳደር ሲኒማ ፍለፊት በሚገኘው ፓፓሲኖ ስንፃ ላይ እንገኛለን። እንዲሁም በመዳን ለሞር ሰባተኛ ፎቅ ላይ ቢሄዱ ያገኙናል ማለት ነው። ከስር በተጠቀሱት ስልክ ቁጥሮች በዋትሳፕ እና በቴሌግራም ኮንታክት ቢያደርጉም የሽያጭ ማዕከል ሰራተኞቻችን መልስ ይሰጧቸዋል ማለት ነው። ከዛ በተጨማሪ ዩጂኤም ፈንድ ዶት ኮም ብለው ገብተው የፈለጉትን ኢንፎርሜሽን ማግኘት ይችላሉ። ከዛ በተጨማሪ ዩጂኤም ፈን ዶት ኮም ብለው ሰርች በማድረግ ድረገጻችንን ማግኘት ይችላሉ። እንዲሁም ዩቶፒያ ብለው ከፕሌይ ስቶር ላይ ወይም ከአፕ ስቶር ላይ የስልክ መተግበሪያ አፕሊኬሽኖችን በማውረድ ሬጂስተር ማድረግም ይችላሉ። መረጃዎችንም ማግኘት ይችላሉ ማለት ነው። መርካቶ መርካቶ ቲዩብ